አሁንም ህዝቡን የሚያንገላቱ አሉ። ተው፣ ተመለሱ፣ ተው። በምስጥር የምታደርጉት አንድ ቀን በአደባባይ ይወጣል። አንድ ቀን በአደባባይ ትዋረዳላችሁ። ዛሬ በምድራችን ብዙ ቅዠት አለ። የሃይማኖት ቅዠት አለ። ተረታ አለ። እገሊት እንደዛ አርጋ፣ እገሌ እንደዛ አርጎ፣ እገሌ እንደዛ ወጣ እንደዚህ አይነት ተረት የለም። እውነቱን ብንነጋገር አይሻለም? እግዚአብሔር እውነት ነው። እውነቱ ደግሞ የተጻፈው እዚህ ውስጥ ነው። እኔ እውነት፣ ህይወት፣ መንገድ ነኝ አለ የእግዚአብሔር ልጅ የናዝረቱ ኢየሱስ። ወደ መስቀል እየሄደ እኔ መንገድ ነኝ አለ። ወደ መስቀል እየሄደ እኔ እውነት ነኝ አለ። ወደ መስቀል እየሄደ እኔ ህይወት ነኝ አለ። ዛሬ እኔና እናንተ ከእግዚአብሔር ጋር መታረቅ አለብን። ተው አትቀጥሩ፣ ተው ዛሬ ማድራችሁን ስለማታውቁ ዛሬ ምሽት ማድራችሁን ስለማታውቅ በሴጣን እጅ እንዳትገቡ ወደ ዘለዓለም ሲኦል እንዳትጣሉ ዛሬ ከእግዚአብሔር ጋር ታረቁ። በክርስቶስ ኢየሱስ እንታረቅ ወገኖቼ፣ ወደ ህይወቱ መጋበስ አለበት። የዓለም ህዝብ ሁሉ ትልቁም ትንሹም የተማሪውም ያልተማሪውም እግዚአብሔርን እንጋብዝ። ይሄ መስቀል በአንገታችን ላይ አድርገን የምንሄደው ውስጣችን ይግባ። ህይወታችንን ይለውጥ፣ ታሪካችንን ይለውጥ፣ አካሄዳችንን ይለውጥ፣ ዘመናችንን ይለውጥ፣ እኛን ይለውጠን፣ ቋንቋችንን፣ እይታችንን ይለውጥ። እንደ መስቀል በጣም የሚያሳዝነው በጦርነት ዓለም ሌሎቹ የተገደሉ የሚገድሉ ሁሉ መስቀል አላቸው። ምን ምንድን ነው? ባንገታችሁ ላይ መስቀል አላቸው። ወገኔ ይሄ ራሴን ማታለል፣ በልባችን ውስጥ ክርስቶስ መግባት አለበት። እግዚአብሔር ዛሬ በክርስቶስ ኢየሱስ ለእኔና ልናንተ የሚያስተውል ልብ ይስጠን።

በጓዳችሁ ያለው ያስቀመጣችሁት በመስቀል በግድግዳችሁ ላይ የሰቀላችሁት ያድነኛል፣ ይረዳኛል፣ ይታደገኛል ያላችሁት ወገኖቼ በእግዚአብሔር ዘንድ የቅንጣቴን ያህል ቦታ የለውም፣ ዋጋ የለውም። የሚያድን አንዱ ብቻ ነው፣ የእግዚአብሔር ልጅ የናዝረቱ ኢየሱስ ብቻ ነው። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን በዘላለም ፍርድ ይኖራል። መስቀል የክርስቶስ ኢየሱስ መስቀል ዛሬ እኔና እናንተ የዘላለምን ዕርቅ የዘላለምን ሰላም የዘላለምን ፍቅር እግዚአብሔር ያወጀውን ዛሬ ምሽት ከእግዚአብሔር ጋር በዛ እንታረቅ፣ እንታረቅ ከእግዚአብሔር ጋር አንጣላ በውስጣችን ሰላም የሌለው በጎረቤታችን ሰላም የሌለው በምድራችን ሰላም የሌለው ምክንያቱ አንድ ነው የእግዚአብሔር ልጅ የሰላምን ንጉሥ ስለማናቅ ነው በስም እናውቀዋለን በታሪክ እናውቀዋለን በተረት እናውቃለን በሕይወታችን ግን አናውቀውም ችግራችን ይሄ ነው የኢትዮጵያ ህዝብ ስለ ኢየሱስ ብዙ ያውቃል በእሱ የሚያምኑ የማያምኑም ብዙ ያውቃሉ ነገር ግን በሕይወታቸው ስለማያውቁት አልጠቅማቸውም አይጠቅማቸውምም። ሁሉ ነገር ወደ ውስጣችን ከገባ ነው። ምግብ መኖሩ አይደለም፣ መኖር እንዳንራ መብላት አለብን። አይደለም ምግብ ስላለ ከረሃብ ከረሃብ መሞት፣ በቃ አንድ ቆጠብም ወይም አንመለስም ማለት ላለመሞት መብላት አለብን። ወንጌል እንደዛ ነው። መስቀል እንደዛ ነው። እግዚአብሔር ወደደን፣ እግዚአብሔር አፈቀረን፣ እግዚአብሔር ተውኖአለን፣ እግዚአብሔር ምረቱን የምረቱን እጅ ከፈተልን። ወደ እግዚአብሔር እንመለስ፣ እንመለስ። መስቀል ዛሬ ለዓለም ሕዝብ በሙሉ የእግዚአብሔር መልእክት መደመር እንዳለ መቀነስ አለ እያለን፣ ሁለት አይነት ሰዎች ናቸው የተደመሩና ያልተደመሩ፣ የገቡና ያልገቡ እጃቸውን የሰጡና ያልሰጡ ያመኑና ያላመኑ በጣም ቀላል ሁለት። እኛ ምዕራባውያን ኃያላን መንግስታት፣ ደካማ መንግስታት ምናምን ምናምን ብለን ነው። እግዚአብሔር ግን በሁለት ከፍሎታል ዓለም በሁለት ፍጥረታትም በሁለት የገቡና ያልገቡ፣ የተቀበሉና ያልተቀበሉ፣ የታረቁና ያልታረቁ፣ የተደመሩና ያልተደመሩ። እነዚህ ናቸው። ይህ ነው የሚለየን ወገኖቼ። አዎ። በመደመር የዘላለም ምረት አለ፣ የዘላለም ህይወት አለ። በመደመር የዘላለም ሰላም አለ፣ የዘላለም መንግሥት አለ፣ የዘላለም ፈውስ አለ፣ የዘላለም በረከት አለ፣ የዘላለም እውነት አለ። ኢየሱስ ክርስቶስ የእግዚአብሔር ልጅ ወገኖቼ፣ ይህም የሚቻለው በኃጢአት የሚገኝ ትርፍ፣ በኃጢአት የሚገኝ ኑሮ፣ በኃጢአት የሚገኝ ጥቅም በኃጢአት የምገኝ ደስታ በኃጢአት የምገኝ ክብር በኃጢአት የምገኝ ስም ለእኛ እንደማይጠቅመን አውቀን ሕይወታችንን ለዘልዓለም ዘልዓለም ለሚገዛ ለዘልዓለም ዘልዓለም ለወደደን ለእግዚአብሔር ልጅ ለኢየሱስ ክርስቶስ መስጠት ነው። የዓለምን ትርፍ በማሳደድ ሰዎች ለሕይወታቸው ለቤታቸው ለታሪካቸው መርገም ይሆናሉ በኃጢአት የሚገኝ ኑሮ በኃጢአት የሚገኝ ጥቅም በኃጢአት የሚገኝ በውሸት የሚገኝ ብዝበዛ ብዙ ሰዎች የሚነግሩኝ እዚህ ምድር እንደዛ አይነት ለዚህ ጉዳይ ወደዛ ሄድኩኝ ይህን የይል ገንዘብ አምጣ ይህን የአይል ጉቦ እንድትሰጥ ይህንን የይል እያሉ ሰዎችን እንደሚያንገላቱ በየቦታው በየመስሪያ ቤቱ እንዳሉ ይህንን ይሰማለሁ መቼስ ታማኞች አሉ፣ እግዚአብሔር ያከበራቸው እግዚአብሔርን የሚያከብሩ ህዝባቸውን የሚወዱ ህዝባቸውን የሚያገለግሉ ታማኞች እንዳሉ አምናለሁ። አለበለዚያማ አገሪቷ ትፈርስ ነበር። ነገር ግን አሁንም ሌቦች አሉ፣ አሁንም ሰነፎች አሉ፣ አሁንም ህዝቡን የሚያንገላቱ አሉ። ለራሳቸው ጥቅምን በመፈለግ የሌላውን ጥቅም የሌላውን ነገር ተው ተመለሱ። ተው በምስጢር የምታደርጉት አንድ ቀን በአደባባይ ይወጣል። ተው በምድራችን ላይ ግልጽ የሆነ ጉዳት፣ ግልጽ የሆነ ብዝበዛ፣ ግልጽ የሆነ ጥላቻ ነበር ከዚህ በፊት። እባካችሁ ይህንን አቁሙ፣ ጉቦን አቁሙ። በድብቅ የምትወስዱት ነገር በአደባባይ ያዋርዳችኋል። በጉቦ በምትሰሩት ቤት አትኖሩም። በጉቦ በምትሰሩ በምትገዙት መኪና የምትገዙትን መኪና አትነዱም ብለን በአደባባይ ስንጮ ያን ያደረጉ ሰዎች ዛሬ የደረሱ ቁጭ ብላችሁ አስቡ። የደረሱ ብዙዎችን ያንገላቱ ዛሬ ታሪክ የላቸው። የሰበሰቡት ገንዘብ አላዋጣቸውም። በሰሩት ቤት አልኖሩም። የገዙትም መኪና አልነዱትም። እስከ መቼ ነው እኛ ዝም ብለን የምንቀጥለው? ዛሬም እናንተ በተለያየ መንገድ ከመንግስት ኃላፊነትን የወሰዳችሁ በቢሮ ውስጥ እየሰራችሁ ከሕዝባችሁ ከወገናችሁ አገለግላለሁ ብላችሁ ቃል ገብታችሁ እዛ ተቀጥራችሁ ይህን ያህል ገንዘብ ካላመጣ ይህን ያህል ገንዘብ እንደዚህ ካላደረግ የምትሉ አንድ ቀን በአደባባይ ትዋረዳላችሁ። ይሄንን እንዳትረሱ። በምስጢር ነው ብትላላችሁ፣ ምስጢር የለም። ኃጢአት ምስጢርን አይጠብቅም። ኃጢአት ምስጢርን አይጠብቅም። ይሄ በድብቅ ነው። ኃጢአት ድብቅን አያውቅም። አዎ ወደ አደባባይ የሚያወጣ የሚያጋልጥ መስቀል፣ መስቀል የክርስቶስ ኢየሱስ መስቀል። በኃጢአት የሚገኝ ትርፍ፣ በኃጢአት የሚገኝ ኑሮ፣ በኃጢአት የሚገኝ ጥቅም ደስታ በኃጢአት የሚገኝ ክብር፣ ስም ዋጋ የለውም ብሎ ኢየሱስ ክርስቶስ ምን ሆነ? ለእኔና ለእናንተ ወደ መስቀል ሄደ። ይህን ሊያስወግድ ነው። ይህን እንድናስወግድና እሱን እንድናውቀ ነው። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ፣ በማርቆስ ወንጌል ምዕራፍ 8 ቁጥር 34 ላይ፣ በሉቃስ ወንጌል ምዕራፍ 9 ቁጥር 23 ላይ ያደረገው ጥሪ አለ። ዛሬ ያ ጥሪ ለኔና ለናንተ ነው። ጥሪው እንደዚህ ነው የሚለው፣ በኋላዬ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። በመስቀል ውርደት አለ፣ በመስቀል ጥላቻ መጠላት አለ፣ በመስቀል ይሄ አለ ያ አለ። ነገር ግን ጌታ ኢየሱስ ከዛ ከዓለም ነገር መስቀልን መንገድ ምረጡ ነው በክርስቶስ ኢየሱስ መስቀል ምክንያት ሰው እንናቃለን፣ እንጠላለን፣ እንሰደዳለን፣ እንገደላለን፣ እንታስራለን። የማይደርስብን ነገር የለም። አሌሉያ አሜን። እንኳን ደረሰብን። ከመስቀሉ የሚያልፍ በረከት የለምና ከመስቀሉ የሚያልፍ በረከት የለምና ጌታ ያደረገው ጥሪ በኋላ የልመጣ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። የኢትዮጵያ ሕዝብ በእውነት ክርስቲያን ነኝ የምለው የክርስቶስ ኢየሱስን መስቀል ብሸከም፣ በየቢሮ የፍቅር ሬቮሉሽን አይሆንም እንዲ የሥራ ሬቮሉሽን አይሆንም እንዲ። በእውነት እያንዳንዱ መስቀልን የክርስቶስ ኢየሱስን መስቀል፣ እኔ ለጌታ ይኖራል፣ እኔ ጌታን ይከተላለሁ። መስቀሉ በህይወቴ አለ፣ መስቀሉ በጉልበቴ በዘመኔ አለ። ራስን ለጌታ ሰጥቼ አለሁ የሚል ያ ቢሆን ክርስቲያኖች ነን የምንል ብቻ ሌሎቹን ተዋቸው ብንል የምንል ብቻ በያለንበት የክርስቶስ ኢየሱስን ፍቅር ብንገልጥ መስቀሉን ብንገልጥ ምድራችን ልዩ ትሆን አልነበረም እ ምድራችን ይሄ ነው ጌታ ኢየሱስ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ እከተለኛ አለ ከዚያ በኋላ ቀጥሎ ምን አለ መሰላችሁ? ሁላችን መመለስ የሚገባንን ጥያቄ ጠየቀ። ጥያቄው በማርቆስ ወንጌል ምዕራፍ 8 ቁጥር 36 ላይ ያለው ነው። ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ራሳችሁን ጠይቁ። ብትዋሽ፣ ብታታልል ያ ነው ያ ነው ብለ ብትሾም ወይም ያ ነው ያ ነው ብለ ገንዘብ ብታገኝ ብትበለጽግ ምን ይጠቅመሃል ምንድ ነው የምጠቅመ አንድ እንጀራ ብቻ ነው የምትበ እንዳውም ያ ገንዘብ እንትን እየጨመረ ሲሄድ በሽታ ይይዝና ያን እንጀራ እንኳ መብላት አትችልም በህልን ወቅ ሰው አለምን ሁሉ ቢያተርፍ በአለም ታሪክ ላይ ወገኖቼ አለምን ያተረፈ በሙላቷ ያተረፈ ንጉስ የለም ጀኔራል የለም ሰው የለም ማንም የለም። ጌታ ኢየሱስ ክርስቶስ ግን ነገሩን እያጋነነ ዓለምን ኳ ብታተሩ ምራባውያንም ምስራቃውያንም ያ ዓለም ህዝብ መጥቶ ብሰግድላችሁ ወርቃቸው የእናንተ ቢሆን ብራቸው የእናንተ ቢሆን ሀብታቸው የእናንተ ቢሆን ምን ይጠቅማችኋል? ነው ምን ይጠቅመሃል ወንድሜ? የምትኖረ ኑሮ ምን ይጠቅማል? ያለ ክርስቶስ ኢየሱስ ስራ አለ ስራ ያለ ኢየሱስ ምን ይጠቅመሃል? ገቢ አለ ገቢ ያለ ኢየሱስ ምን ይጠቅመዋል? ምን ይጠቅመዋል? ክብር አለ፣ ሹመት አለ። ጌታ ይመስገን ጥሩ ነው። ነገር ግን ያለ እግዚአብሔር ከሆንክ ምን ይጠቅመዋል? ምንም አይጠቅምም። ምክንያቱም ዛሬ ምሽት ማደሪን እንኳ አታውቅም። ስለዚህ ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ሰው ስለ ነፍሱ ቤዛ ምን ይሰጣል? ይህ ጥያቄ ለሁላችን ነው በምድር ላይ ዓለምን ሁሉ ያተረፈ ማንም የለም። ይህንን መልስ እኔና እናንተ ዛሬ መስጠት አለብን። የእስራኤል ቅዱስ እግዚአብሔር ይርዳን ወገኖቼ